የሀገሮች የእርስ በርስ ግንኙነትና የዜጎችን የጋራ ተጠቃሚነት የሚያጠናክር እንዲሁም ስራ አጥነትን ለማስወገድና የስራ እድልን የሚፈጥር ነው። በተለይ ደግሞ ለምርቶቻቸውና ለአገልግሎቶቻቸው በቂ ገበያ ለማግኘት የሚረዳው የአፍሪካ ነፃ የንግድ ቀጠናዊ ስምምነት ለኢትዮጵያ ነጋዴዎች ይዞ የሚመጣው ጠቀሜታ የላቀ ነው። አንደኛ እርስ በእርስ ያለንን ትስስር ይጨምርልናል። አብረን አንድ ኮንቲነንት ውስጥ እየኖርን አህጉር ውስጥ እየኖርን በጣም ማንተዋወቅ ማንግባባ ሆነናል። ያንን ይፈታልናል። በዋነኝነት አፍሪካ በጣም አሁን ትልቅ ትልቅ ማርኬት ናት። የዓለምን 18.8 ፐርሰንት ፖፑሌሽን አፍሪካ ናት የምትይዘው። በ2050 ደግሞ ያደብል ያደርጋል ተብሎ ነው የሚታስበው። ስለዚህ ትልቅ ማርኬት ፖቴንሻል አፍሪካ ላይ እንዳለ አስበን አፍሪካ ላይ በጣም መስራት ይኖርብናል። ኢትዮጵያ ይህንን የአፍሪካ አህጉራዊ ነፃ ንግድ ቀጠና ስምምነት ስትተገብር በርካታ ጥቅሞችን ታገኛለች። የመጀመሪያው ጥቅም ምንድን ነው? አንደኛ የኢትዮጵያ ምርት እና አገልግሎት የግብርና ምርቶች፣ የማዕድን ምርቶች፣ የኢንዱስትሪ ምርቶች፣ የኤሌክትሪክ ሰርቪስ፣ ትራንስፖርት፣ ሎጂስቲክስ የመሳሰሉ ሰርቪስ ምንላቸው ማለት ነው። ኢትዮጵያ ለብዙ ጎረቤት ሀገሮች ኤሌክትሪክ እየሸጠች ነው ከዚያ ውጭ ምንዛሪ ይገኛል። ስለዚህ በንግድ እና በአገልግሎት በምንላቸው ኤክስፖርት ትስስር ይፈጠራል ማለት ነው። ሲፈጠር ለኢትዮጵያ ምርቶች አፍሪካ ውስጥ ሰፊ ገበያ እናገኛለን። ቋሚና ዘላቂ የሆነ የንግድ ትስስር የሚፈጥረው ነጻ የንግድ ቀጠናዊ ስምምነት መመስረቱ ለአህጉሩ የሚያስገኘው ጥቅም ከፍ ያለ ነው በንግድ በኢንቨስትመንት በኢኮኖሚ ትስስር በዜጎች ነጻ እንቅስቃሴና ዝውውር የሀገሮችን የኢኮኖሚ እንቅስቃሴ የሚያነቃቃም ነው ኢትዮጵያ ለአፍሪካ የምታቀርበውን ምርት እሴት ጨምራ የራሷን መለያ ይዛ መቅረብን የሚያበረታታም ነው ለምንድን ነው ኢትዮጵያዊ ብራንድ የሆነ አፍሪካዊ ብራንድ የሆነ አንዳንድ ቦታ ላይ እንደ ሮ ሲጠራ ትሰሚያለሽ እንጂ ይሄ የኢትዮጵያዊ አፍሪካ አፍሪካዊ ብራንድ ተብሎ የሚጠራ ነገር የለምና እሱ ላይ ለምንድን ነው የማይኖረው ሶ ሪሶርሱ እያለ ናቹራሉ ሂዩማን ሪሶርሱ እያለ ሶ ጋፑ እኔ ጋ ነው ማለት እኔ ነኝ ያልሰራሁት ማለት ነው ብዬ ነው ማስበው ለዛ ነው አሁን እኛ እሴት መጨመርን ታርጌት አድርገን እየሰራን ያለ ነው ማለት ነው እና እሴትም ደግሞ አድ እያደረግን እርስ በርስ የምንገበያይበት ሁኔታ እሱን ይፈጥርልናል። እና በጣም ትልቅ ነገር ነው። እሴት አድ ማረግን ደግሞ በጣም ትኩረት እንድናደርግም አይናችንን የሚገልጥልን የማርኬት ፕላትፎርም ይመስለኛል። የአፍሪካ ነጻ ንግድ ላይ 54ቱ ሀገራት ላይ በቂ ምርት ሊከ በቂ ውጭ ምንዛሬ ማግኘት ካለባት በምርቶቻችን እሴት መጨመር ላይ ትኩረት መደረግ አለበት። ለዚህ ነው የሀገራችን ባለ ሀብቶች ሞሮፍ ወደ ግብርና ምርቶች ማቀነባበሪያ ፋብሪካዎች መግባት አለባቸው፣ የራሳቸውን ደግሞ መገንባት አለባቸው። አገር የሚለመው ከውጭ በሚመጣ ምርት ሳይሆን አገሩ ተመርቶ ለዜጋ በቅቶ ኢምፖርትን ተክተን ኤክስፖርት ማድረግ ስንችል ነው። ያን ንግድ ሚዛኑ ዜሮ ይመጣል ወይ በትንሽ ልዩነት ላይ ይኖራል ማለት ነው የክፍያ ሚዛናችን። ስለዚህ ሞሮፍ ትኩረት የሚደረገው ኢምፖርትን መተካት ኤክስፖርትን ማሳደግ ነው። ለዚህ ደግሞ ምን ያስፈልጋል? እሴት ተጨምሮባቸው በጥራት መመረት አለባቸው ምርቶች። የየሀገራት ፍላጎት የጥራት ይለያያል። አንድ ምርት ላይ ሶስት አራት ሀገሮች የየራሳቸው የጥራት መስፈር ደረጃ አላቸው። ስለዚህ የሀገሮቹን የጥራት ፍላጎት መሰረት ያደረገ ምርት ይዝም መመረት አለበት። የአፍሪካ ህብረት 2063 አጀንዳ በሁሉም አፍሪካ ሀገራት መካከል የተዋህደ የተሳለጠ የህዝቦችን ነጻ እንቅስቃሴ የሚፈቅድና የንግድና ኢኮኖሚ ትስስርን የሚፈጥር ስርዓት መዘርጋት ነው። በዚህም መሰረት በአፍሪካ ሀገራት የንግድ ስምምነት መፈጠሩ በአፍሪካ ሀገራት መካከል ነጻ እንቅስቃሴና የምርትና አገልግሎት ዝውውር የሚፈቅድ ሲሆን አፍሪካ የተዋሃደች፣ ነጻ የሆነች፣ ኢኮኖሚዋ ያደገ አህጉር እንድትፈጠር ያደርጋል። ታዲያ ኢትዮጵያ ያላትን ምርት በጥራት በብዛት በማምረት ለአፍሪካ ሀገራት ለማቅረብ የሚያስችል ቁመና እንዲኖራት ምርቶች በቴክኖሎጂ መታገዝ አለባቸው። ሎጂስቲኩን በጣም በብዙ ነገር ያቀለዋል ብዬ አስባለሁ። አሁን ክፍት ሆኑ ሁሉ ነገሮች በቀላሉ ፍሎ እንዲያደርጉ ማድረጉ ግን ሎጂስቲክ የሚመጣው መጀመሪያ ፕሮዳክት ሲኖርች ነው። ፕሮዳክት ደግሞ እንዴት ነው ሊኖረን የሚችለው? በብዛት አሁን በምናመርተው አቅም አይደለም። በብዛት ማምረት የምንችልበት ሁኔታ መመቻቸት መቻል አለበት። ያንን ብዙ ምርት ለማምረት አንደኛ በቂ የሆነ ስፔስ ያስፈልግሻል። የመስሪያ ቦታ ስቶር ማድረጊያ እሱ ያስፈልጋል። ከዛ ባለፈ ደግሞ ብዙ ምርት ለማምረት የምንሄድባቸው ያሉት ኋላ ቀር አሰራሮች የት ማያደርሱ ነው። ስለዚህ በቴክኖሎጂ መታገዝ መቻል አለበት። በፖለቲካም በኢኮኖሚም የተዋሃደች ሰፊ ገበያና መሰረተ ልማት ያላት አፍሪካን ለመፍጠር የተሰራ ያለው የንግድ ትስስር የሚያመጣው ጥቅም የጎላ ነው።